ወንድ ልጅ እዛ ቦታ ላይ ሲገረፍ በጣም ያስጠላል። ወንድ ልጅ ሱሪውን በጭንቅላቱ አወለቀ ማለት ነው። የመለይ ወንድ ልጅ ሲገረፍ እዛ መሬት ላይ ስንጥቅ አድርጎ ወጥ ቢያደረገኝ ደስ ይለኛል። ምንም ሞትን አልፈራም። የመለይ የሚገረፉት ግርፊያ ወንድ ልጅ አሰላሙ አሌይኩም ረህመቱላሂ ወበረከቱ ውድ ጓደኞቼ እንዴት ናችሁ? ከእኔ ጋ ሁሉ ሰላም ነው። ክርስቲያን ጓደኞቼ ሰላም ሰላም ብያለሁ። ሰላማችሁ ብዙ ትበልልኝና እንዴት ናችሁ? ደህና ናችሁ ሆይ? እና ደግሞ ዩቲዩብን ሰብስክራይብ ያደረጋችሁ በጣም ነው የማመሰግነው። ላይክ ኮሜንት የምታደርጉ በሙሉ የምታበረታት በሙሉ በጣም አመሰግናለሁ። ወደ ሰብስክራይብ ያላደረጋችሁኝ ደግሞ ሰብስክራይብ አድርጉኝ፣ አበረታቱኝ ቤተሰብ እንሆን እላለሁኝ። እና ትናንትና የሆነ ቪዲዮ ለቅቄ ነበረ ማለት ነው። እንግዲህ የሳኡዲ ወደ ሳኡዲ ስመጣ ድንበር ላይ ያለውን ነገር ነግራችኋለሁ በትንሹ ማለት ነው። እና እስኪ ወደኋላ መለስ ብዬ ስለ ባህሩ ላወራችሁ። በነገራችን ላይ ይሄንን ነገር ባህርተኛ ያቀዋል፣ ባህርተኛ ያቀዋል፣ ግን ኩንትራቶች ናቸው የማያውቁት ወይም ደግሞ ሀገር ያልመጡ ልጆችና ኩንትራቶች ማለት ነው የማያውቁት። ያው ባህርተኛ ያቀዋል ያለውን ነገር ማለት ነው እና በነገራችን ላይ ከኢትዮጵያ ከኢትዮጵያ ጅቡቲ ገባን ድረስ ቢያንስ አስራ አምስት ቀን ወይም ሀያ ቀን ወርም ሊፈጅ ይችላል። ያን ደግሞ በምንድን ነው? በእግር ነው የምንሄደው። በግር በእግር ሆነች የተወሰነ የተወሰነች ቦታ በመኪና ያኔ ወይም አስር ደቂቃ ወይም አስራ አምስት ደቂቃ ማለት ነው። ግን የበለጠው ግን በግር ነው። እና ጅቡቲ እንገባለን ማለት ነው። ጅቡቲ ከገባን በኋላ ጅቡቲ ስንገባ ደግሞ ጅቡቲ እንቀመጣለን። ሶስት ቀንም ሆነ አራት ቀንም ሆነ ጅቡቲ እንቀመጣለን ማለት ነው እና ከዛ ጅቡቲ ከተቀመጥን በኋላ ያኔ የባህር ብር ተሀወለልን ድረስ ማለት ነው። ከዛ የባህር ብር ይተሀወለልናል። ከጅቡቲ ቢያንስ ወይም የሶስት ቀን ወይም ደግሞ የሁለት ቀን እግር መንገድ ባህሯ ድረስ እንሄዳለን ማለት ነው። ወይም ደግሞ አንድ ቀንም ሊሆን ይችላል። አንድ ቀን ሲሆን ግን ወይ ቀንም ሌሊትም ሄዶ ሊሆን ይችላል ማለት ነው። ከጅቡቲ ከእኔ ከጅቡቲ ወደ ባህሯ ገባን ድረስ ማለት ነው። ከዛ ባህሩ ጋር እንደርሳለን፣ ባህሩ ላይ እንጫናለን። ባህሩ ላይ እንምንጫነው ምሳሌ፣ አሁን እንደዚህ ተቀምጫለሁ አይደለ? እኔ እንደዚህ ተቀምጫለሁ ይሳ ቢያንስ ያች ዶኒክ ትንሽዬ ናት። ዶኒኳ ማለት ነው እንደ በቴሌቪዥን ምናምን አይታችሁ ከሆነ የሆነች ዶኒክ ናት፣ ትንሽዬ ናት። እዚህኔ ተቀምጬ እዚህ ላይ እኔ ላይ አንድ ሰው፣ ከዛ ደግሞ ከእኔ ጎን ጎን እንደዚ ሽግብ ብዬ ደግሞ እጎኔ ደግሞ አሁንም አንድ ሰው፣ ከዛ አሁንም ደግሞ ጎኔ አንድ ሰው ከዚህም ከዚህም ይቀመጣል። እዛ ላይ ግን ሰው ሰው ሰው ሰው ሰው ተደራርቦ ቢያንስ ሰላሳ ሰው ቢያንስ አርባ ሰው ይይዛል። እንደዛ የሚሆነው ምንድ ነው? በተረከዝ በተረከዝና እንድች ጭብጥ ቦ ተቀምጦ ማለት ነው። ጭብጥ ቦ ተቀምጦ እዛም ላይ ደግሞ ከላይ ሰው ተቀምጦ ጉዞ ይጀመራል። እንግዲህ ጉዞ ሲጀመር ውሃ ይሞላል። ውሃው እች ዶኒ እኮ ያቸ ያቸ ያለችው ጉሬ ሙልት ሙልት ትላለች ማለ ያቸ ሙልት ሙልት ስትል ያንን ወንዶቹን ሳቆ ይላሉ የመኒዎቹ ሳ ዛቁ ይላሉ ማለት ነው። ሴቶቹ ምንም አይንቀሳቀሱም። እንደምንም ተጋፍተው ወንዶች ይቆሙና አንዳንድ እነኚህ አዲሶች አይደሉም። እነኚህ ከዚህ መጥተው ተይዘው የገቡ አንዴ ሁለት የያዩት ሰዎች ወንዶች ማለት ነው። እነሱ እንደዚህ ይዝቃሉ። ከዛ ወደዚህ ፕላን እንደዚህ አትሆኑ፣ ወደዚህ እንደዚህ ፕላን እንደዚህ አትሆኑ ይላሉ። ለምንድነው? ወደ አንድ በኩሉ ፕላን ይዞ እንደዚህ ግልብጥ እንዳለን ማለት ነው። እንደዛ የሚሆነው ሌሊት ነው። ሌሊት ላይ ማለት ነው። ከዛ የሶስት ሰዓት መንገድ እንሄዳለን። የሶስት ሰዓት መንገድ ስንሄድ እዛ ሶስት ሰዓት መንገድ ላይ ስንሄድ እንግዲህ የሚያስታውከውም አለ፣ ወደታችም የሚለው አለ፣ ሽንትም የሚሸና አለ። በቃታ አልቅ ሰው እያጓጎረ ሶስት ሰዓት ድረስ ግማ ትቆማለ የትበላሻለች የመን በዳሩ ባህሮ ዳር እንደርሳለን። እዛ ልክ ወርድ ስንል እያነሱ ወንዶች የሚወረውሯቸዋል። አንቺም ዘለሽ ትወጫለሽ፣ ያም ወንዶ ዘሎ ይወጣል። እየተዛለለ እየተዛለለ እየተዛለለ ጨርሶ ይወርዳል። ዶኒኳ ጠምዘዝ አርጋ ጥፍት ነው የምትለው ማለት ነው። ከዛ በኋላ ደግሞ እዛ ቦታ ላይ ወታደር ስላለ ከዛ ደግሞ መሮጥ ይጀመራል። መሮጥ መሮጥ መሮጥ። እግረ ውጭኝ፣ እግሪያ ውጭኝ ማለት ነው፣ እግሪያ ውጭኝ ሩጫ ከዛ ያንን ሮጠን ሮጠን ሮጠን ሮጠን ሮጠን ሮጠን የሚሮጡት ደግሞ ወንዶቹ እንዳያመልጧቸው በእግር እንሄዳለን ብለው እንዳያመልጧቸው ሴትም ይዘው እንዳያመልጡ ያለ ክላሽ ማለት ነው ክላሽ የመኔዎችም አሉ ሀበሾችም አሉ የመኔዎችም አሉ ሀበሾችም አሉ ማለት ነው። ከዛ በቃ ያንን ከጎንና ከጎን እየተጠበቃችሁ እየሮጥን እየሮጥን የተወሰነ ቦታ ቢያንስ ለሶስት ሰዓት ለሁለት ሰዓት ያክል ሮጠን ሮጠን ሮጠን ከዛ የሆነ ዳስ እናገኛለን። ከዛ ዳስ እንገባለን ማለት ነው። እዛ ዳስ ስንገባ ሴቶቹ ለብቻ ወንዶቹ ለብቻ ያስቀምጣሉ። ከዛ ወንዶቹ ጫማ አይለብሱም፣ ጫማቸውን አይሰጡም። ለምንድነው? እንዳያመልጡ ምናምን ማነው። ምግብም አይሰጧቸው። እዚህ ጋር ለብቻቸው ያስቀምጣሉ። ከዛ ለኛ የተወሰነ ምግብ ምናምን ሩዝም ካለ ቂጣም ካለ ሩዝና ቂጣ ነው፣ ሌላ ምንም ነገር የለም። ነጭ ሩዝ እናቱ እንደፈጠረችው ከዛ ያንን ያንን ምን ያደርጋሉ? ያንን ይሰጡናል። ከሳውዲን ብር የሚገባለት ከኢትዮጵያም ብር የሚገባለት የለ፣ የለ አንጭ ወረቀት የለ፣ አንጣ ወረቀት ይባላል። ይደወላል፣ ወደ ኢትዮጵያ የሚደውል ወደ ሳውዲ የሚደውል። ከዛ ፓርቲ ደግሞ ከዛ ከዳስ ተንስተን ያን ያስገባሉ። ከዛ ተንስተን ድንበር እንገባለን እንግዲህ። እዛ ቦታ ላይ የሚፈጠረው እዛ ቦታ ላይ ተቀባይ ካለላት ተቀባይ ካለለው ወንዱ ቢሰቃይ ይችላል፣ ሴቷም ሌላ ችግር ሊደርስባት ይችላል። ብር ካላት ግን ፈልጋ ካልሆነ ቀጥታ ወደ ድንበር ትገባለች፣ ድንበር ላይ ትደርሳለች። ደሞ የድንበር መሻገሪያ ትባላለች። ደግሞ ወደ ኢትዮጵያም ሆነ ወደ ሳውዲ ይደወልላታል። ከዛ ብር ይገባላታል ወይም ደግሞ ይገባለታል። ቀጥታ ደግሞ እቺ ትናንትና እና ሩጫ ማለት ነው። ወደሱ አቆረጣ እንገባለን ያው ተገባም በኋላ እንግዲህ ያችን ያልፈም ያልፋል የታያዘም ይያዛል የገባም ዳዴ ብሎ ሳውዲ ይሄው በመዳን ቤት አልহামዱሊላ እንደዚህ ኮነ ነው ምን በጣም ስቀይና ስቃይ ነው አብሶ ደሞ ለሴት ለሴት ስቃው፣ ለሴት ወንዱ ደግሞ ሲገረፍ ያሳዝናቸዋል። የምነግራቸው ነገር ወንድ ልጅ ሲገረፍ ወንድ ልጅ በጭንቅላቱ ሱሪውን አወለቀ ማለት ነው። እዛ ቦታ ላይ ሲገረፍ ወንድ ልጅ ሱሪውን በጭንቅላቱ አወለቀ ማለት ነው። በጣም ያስጠላል። የምነግራቸው